እንዳለ ዝንብዬ እናቱም ትንሽ ደሃ ነች። አባቴ ጠጪ ናቸው፣ እንትን ናቸው። ጭቃሹ ዘለቀ ዘንባ ማለት የና ኦይሮ የና ገላይ ሎሻ ሎሻ እነሱ አሁን የኔ ዘመን ናቸው፣ አማች ናቸው ማለት ነው። አሁን ልጅቱ ስም አስናቄ ዘለቃ ነች። እናቱ መጀመሪያ ቅጠል ስትሸከም አንድ ጠጅ ቤት ተቀጥራት እንጀራ ስትጋገር ከቆየች በኋላ እዛ ተወለደች። አሁን ችን ልጅ ሲደርስ አገኛው አምስተኛ ክፍል ወደ ስድስተኛ ሲታልፍ አገኘዋት። ምንድ ነው ደህና ነሽ አንቺ ብዬ እኔ ሰላምታ ሲታይ አንዱ ሰውዩ እኔን ደህና ነሽ ብሎ ሰላም አለኝ አለች። እዳ እቤት ታለቅሳለች። ምንድ ነው ስ እንድ

ዝም ከፊቱ ከቪድዮ ምነካሻንቺ ሰላም አይደለሽም? ሰው ሰላም ማለት ኮ እግዚአብሔር ሰላምታ ነው። ምነካሽ ስትፈራ እንዲ መሬት አይታ ሰላምታ ሰለምታ ጨበጠችና፣ እሷ ሄደች። በቃ ይሄ ከሆነ ጥሩ ነው ብዬ፣ ሲሄድ ምንድ ነው እንዴት ላንተ ይቺ ልጅ እንደደነገጠ ሲባል ስድስተኛ ክፍል ታልፋለች። ከስድስተኛ ክፍል